ላሌ ትለጠፋ ተብዬ እኮ ነው አርባ አምስት ሺህ ብር ሱፍ ገዝቼ ፎቶ ተነሳ ደብረ ዘይት በቃ አሁን ኦልሬዲ ላውንች ሊደረግ ነው ተብዬ ደብረ ዘይት እዛ መንገድ ላይ ፎቶ ስንት ፎቶ መሳይ ፎቶግራፈር ቀጥሬት ያውሉ ተነስቼ በፎቶ እዛ ላዳው ላይ ልለጠፍ ማለት ነው። እኔና አንችነን ላዳው ላይ ምንለጠፍ ልለጠፍ። አርባ አምስት ሺህ ብር ሱፍ አርባ አምስት ሺህ ብር ከኪሴ አውጥቼ አርባ አምስት ሺህ ብር ገዝቼ በቃ ለአዳ ላይ ተለጥፌ ዱባይ ላይ ወደዚህ ወደዛ ልል የዚህ ለአዳ ታክሲም ደግሞ ፕሮሞተር በቃ የሁሉ ጊዜ ፕሮሞተር እኔ እኔ ምን አልኩ። ለአዳ ላይ ትለጠፊያለሽ ያለችኝ ቀን እዚህ ማታ ነው ያለችኝ። ወይኔ አምላክ አልኩ እኔ እኮ ምኞቴ እንዲመለጣጠፍ እወዳለሁ። ያኔ ሞዴል ሆኜ እመኝ ነበር ታውቃለህ። አሁን እንደ አርቲስቶቹ ምናምን ሚኪ ስራለት እግዚአብሔር ይስራል ተመረጥኩ ኒኪ ስራዋለች ማስታወቂያውን። ፋሲካ ያንሳሪ ለነገሩ አንቺን ጎል ለምትገቢው ሌላ አንቺን አልመኝም። ይህን ሁሉ ጉድ አረ በስመ አብ ጎልድ። እኔ ሲጀመር እንትን ጉሩፑ ላይም ብታስገባኝ እንደምቀባጥር ታውቅ ነበረ። ለዛ ነው ያልመረጠች። ለምን አልችልበትማ። እኔ እሷንትን የምትለው ከዛን አይ እሱ ስራ ስት እሺ አልኳት። ገዛን አሁን፣ አንድ ላይ ሞዴላ ሁለታችሁ ነው የምትሆኑት፣ የምትለጠፉት አለች። ልብስ ጥበብ ማጋ እናሰራ ስትለኝ እኔ ደግሞ ዲዛይነር ዱባይ ውስጥ ያሉትን መርጠላት አለሁ፣ ከፈለግሽ ሳሪ ጋ፣ ከፈለግሽ ሂዊ ጋ እያልኩ መርጠላት አለሁ ማለት ነው። እንዴት አይነት ይሁን ጥለቱ ትለኛለች። ልክ እንደ አየር መንገድ ነው የሚሆነው አጭር አለች። እኔ እንኳን ልብስ ምናምን ግን አልገዛሁም። የአማራ ልጆች አንተን ይወደዋል፣ የኦሮሞ ልጆች ፋሲካን ይወዳሉ። ስለዚህ ኢትዮጵያዊነት ሆነ አላልች ከዛ እዛ ላይ ታክሲ ላይ ስትለጠፈው በኢትዮጵያዊነት አንተ ያት ክርስቶስን አንተ ሁሉ ነገር እኮ በቃ። እንዲህ ብዬ እላታለሁ እኮ ለምን እኔ አንጀቴን ኩላሊቴን ሁላ እንዳልወሰደችው አላውቅም። አሁን እኔ በቃ ዱባይ አስፓልት ላይ ተነጠፍ ብትለኝ ሁላ በቃ እነጠፋለው እኮ። በቃ በጣም የማሳመን ብቃቷ ማለት ማሳመን ትችላለች። ሲቀጥል ደግሞ መልአክ እኮ ነው የምመስለው። እኔ አሁን አሁን ምን እንደማስብ ታውቃለህ? ሰው ባትሆን ስች ሴትዮ አሉ እኮ ሚኪ በድሮ እንትን አሁን ዩሮፕ ላይ እኮ ሞተው ግን ነፍሳቸው ስድስት ስልሳ ስድስት የሰራቸው አሁን ቢዮንሴ የምትባለው ሞታለች አሉ ያለው ምኗ ነው። እንትን ስድስት ስልሳ ስድስት ነፍሷ ነው። እንደዛ ብትሆንስ፣ እቺ ሴትዮ ሴጣን ብትሆንስ? ክርስቶስን ለምን መሰላችሁ? ሰው ኮ የሆነ ቦታ ላይ ይሳሳታል። እሷ ትሳሳትማ። በዛ ላይ እኔ ጋ እኮ ስትመጣ ወይኔ፣ ወይኔ ግን ክርስቶስን እግዚአብሔር ይቅር ይበላት እመቤቴን እኔ ቅስሜን የሰበረችው ከብሩ በላይ ቅስሜን እኔ የሰበረችው ውሽዬ ብላ ስንት ቀን እኔ ደግሞ ደግሞ እናት አለ ይላሉ ኮ እኔ ምን ትለኛለች እናት የለኝም እንዳንቺ ካል እናት ብላ በድካማ ጎኔ ገብታ እንዲሆኜ እንዲሆኜ ስትላ ብሬ ያታርቅሽ እኔ ነግሪ ተረቃቅሰን ኃጢአተኛ ናት። አባት ሹዋእኔ ማርያምን እንደምወዳት ስለምታቅ ማርያምን ብላ ኮ እኔ ጋ ምትበለው ማርያምን እያለች ማርያምን እያለች ምትመለው እኔ ጋ እግዚአብሔር የስራዋን ይሰጣታል። እንግዲህ አይቀርም። እግዚአብሔር ይፈርዳል። የእኔ ድክመት ማርያም ናት እና ማርያምን ብላ ትምላለች እና ማርያም ከዚህ ጉድ ታውጣኛለች። ለማንኛው ለዚህ ሁሉ ነገር እግዚአብሔር ፍርዱን እንትን ይበልባት። ልጅሽን እንዴት አምነሽ እሷ ጋር ሳትደርሺው ምንም አልሆነም። ግን ልጅሽ እኔ በባለፈው እናንተ የነገራችን ቀን አየር ላይ ልጅ ነው ልብሱን አውላ ልቄ ያየሁት ሰውነቱ ማለት ነው ምንም ምንም ለምን ደነገጥኩ? ግን እኔ ሳስበው እንደውም ራርታለኛለች። እኔ መጉዳ ብፈልግ በልጄ፣ ብጎዳኝስ? እውነት እና እኔ እንደም ራርታለኛለች በገንዘብ ነው ያለፈው፣ እግዚአብሔር ኑሪ ሲለኝ ልጅ። አሁን ያኔ የኮላሊቱን ወስዳ በተኛበት ማደንዘዣ ወቅታው ቢሆን ኖሮ ምን አባቴ ያደርግ ነበረ? ራሴንም ማጠፋዋ ኪሄዳ ገንዘብ ሲሆን እና ልጅ ሲሆን ስለዛ ምትልሽ ነበር ግን ምንድን ነበር ምትልሽ? ምንድን ነበር ምትልሽ? እስኪ እንዴት ምን አለኝ ምን አለኝ ትልሽ ነበር። ሀብቷ ከኔ ጋር ካለችኝ ጋር ከተመሳሰለ ኖ አዲስ አበባ ላይ የአርባ አርባ ምናምን ሺህ ቤት ልሸጥ ነው ብላኛለች። ልሸጥ ሺህ ካሬ አይደለ አርባ ሺህ ካሬ ሳይሆን አርባ ሺህ ሚሊዮን ነው ሚሊዮን አርባ ሚሊዮን ቤት አርባ ሚሊዮን አርባ ሺህ አርባ ሚሊዮን እንደዛ ብላኛለች። ግን እኔና እሷ በብዛት የምናወራው ስለ ልጆች እና ያሳለፍነውን ታሪክ ነው። እኔ ምናለሽ ምናለሽ ብያት አላውቅም እውነት ለመናገር ግን እሷ ታክሲውን ልከፍት መሆኑን እሱ ነግራኛለች። ምናለችኝ የእኛ ታክሲ ለየት የሚያደርገው አለች ወደ ላይ ነው በሩ የሚከፈተው አለች። እኔንም ብላኛለች ጫ

ካናዳ ይማራሉ፣ አለች ልጄንም፣ አለ ክርስቶስን፣ ትምህርት ቤት አታስመዝግቢ ብላ ራሷ ያልሰራች መንጉዳል ከዘን ካናዳ ይማራሉ። እኔ እና አንቺ አለምን እንዞራለን። ይሄ በእንትኑ በማስታወቂያው ማለት ነው። እኔ ፕሮሞሽኑ ነው ሞዴል፣ እኔ ወንዱ ሞዴል፣ አንቺ ሴቷ ሞዴል እኮ ነሽ። ክርስቶስን እና ምን አለች? አሜሪካ ግን የምንሄደው እኔ እና እሷ ብቻ እንደሆነ እኔ ነገረችኝ። ይሄ ነገረችኝ። እሱ ከዛ ምና አለችኝ አሜሪካ ላይ በቃ እኔ ክርስቶስን አይምሮይን ጎዳችኝ። ምልክ በዛ ነው መንገድ ላይ እየሄድኩ ትሬዲንግ አረግ ነበረ አሜሪካ ሲሄድ እንዴት ብዬ ለቲክቶክ ቪዲዮ እንደምሰራ ብቼን ጋይስ አሜሪካ ገባውላቸዋሉ አሁን እነዚህ ሰዎች ምን ይሉኛል፣ እንዴት ሆና ገባች ይሉኛል። ላሉ ብቼን ስቃዥ ነበር፣ ክርስቶስን ብቼን ስቃዥ አሁን አሜሪካ ገብቼ መሬቷን እስማለሁ። አይ አልስምም፣ አሽቃበጠችኝ ይሉኛል ቲክታክ ላይ እላለሁ። ለራሴ እንዴት እንደምሆን እያሰብኩ ነበር። ጨርቄን ያስጣለችኝ ገስቶት እንዴት እንደሚሆን አሜሪካ። እኔ እሱ ነው አሁን ከአይምሮ ያለው ድሮውንም ወስደ- አሜሪካንም ሳትወስደኝ እስማ ልጄ ራሱ ያኔ አሜሪካን ወስድሻለሁ ያለችኝ ቀን እዚህ ዘልዬ ዘልዬ እናትህ ከአሜሪካ ልትሄድ ነው ስለው ምን እንዳለኝ ታውቃለህ? ክርስቶስን ልጄ ታዝቦኝ ማን፣ አንቺማ አሜሪካን ወስድሻለሁ ልጅሽን ስጪ ቢሉሽ ትሰጭኛለሽ አለኝ ልጄ። ያንቀን ማለት ነው። አረ እንዲያትበል ክርስቶስን አልሰጠቅም ብዬ ደነገጥኩ። እንደውም ወደ ራሴ እንድመለስ ያደረገኝ አሜሪካ አሜሪካ ስል ማለት ነው። ልጄ እንኳን ታዝቦኝ። ኢትዮጵያ አርባ ሚሊዮን የሚሸጥ ቤት ብቻ ነው አለኛለች። ሌላ ቢዝነስ ስ ምናምን ፋፋይ እዚያ የተያዘብኝ ነገር አለ ብላኛለች ብላኛለች። ከዛ ውጭ እኔን የምትሞላኝ በአሜሪካው ነው ሲጀመር ስለ እሱ ስንገናኝ እኔ ስለ እሱ ወዲያው ማነሳባትም እኔ ስለ ንብረቷም ምና ትኩረቱም አልሰጠውም። ፕሮሞሽን የሰራውላት ቀን ፕሮሞሽን የሰራውላት ቀን እዛ ሁለት ልጆች ከቲክቶክ ለመጀመሪያ ጊዜ ያገኟት የዛን ቀን ነው። አንድ ሁለተኛ ደግሞ ለባህል ሁለት ጊዜ ነው ያገኟት እና ለፕሮሞሽን ልጆቹ እንተኒደን ሄድን ሳራ አላበሻ ጋር ማለት ነው። ስፖንሰር ሳራ ላበሻ የምግባቸውን ስፖንሰር የፀጉራቸውን ደግሞ ማሂ የቢዩቲ ሳሎን ተብሎ ቪዲዮ። ከዛ በኋላ ቁጭ ብለን እየበላን ሳሪ ምናምን በቃ ሁሉም ሰው እየበላ ይሄ ባለሀብቱ ስሙ ማን ነው? እዚህ ሀገር ያለው ኢቴች ዴሊቨሪ ባለቤቱ ወልደ ጊዮርጊስ እግዚአብሔር እሱ ሰውዬ ካላስተዋወቅ ምናምን ነገር አለች። ልትተዋወቀ ትፈልጋለች። ኖ ሳርዬን ነው ልትተዋወቁ ትፈልጋለች። ሴትዮ ባለሀብት ናት። ሴትዮ ባለሀብት ናት። ልትተዋወቁ ትፈልጋለች። ሰውዬው እግዚአብሔር የረዳው እግዚአብሔር ያግዘው ሰው ነው። በቃ ገና ሲያያት ገና አይኑ ነገረው መሰለኝ እኛ ያላየነውን አየ መሰለኝ። መጣ ሰላም አላት ምናምን በ ከልጆቼ ጋር ነው የተጫወትኩ ነው ቻው ብሎ ሄደ። እንቲ ምን ያንቀባረዋለን እኮ ልረዳው ነው ምን ብላ ተናደደች። እኔ ደግሞ እኔ ምንም የማውቀው እሱ እሱ የተገለጠለት አይን ምን አለ የዛ ጊዜ ተገልጦልኝ ቢሆን እሱ ይ ወለ ጎርጊስ እኮ ባለ ሀብት ሁለቱም እኮ እኔ ደግሞ ለሳሪ ሁለቱም እኮ ባለ ሀብት ናቸው። ለምን እሱ እንደዚህ ይሆንባታል? አንድ ላይ ሆኖ አይሰሩም? እንዲ ምናምን አይነት ነገር ነው ሀሳቤ ሁለት በዓላቱ ለነገሩ ደግሞ መለስ ብዬ ባላቶች አይዋደዱም ራስ በራሳቸው ብዬ ተው። ለካ ወደ ጊዮርጊስን ፕላን አድርጋለት ነበር። በእኔ አጋጣሚ አግኝተው ገባሽ ሳላ ራበሻ እዛ ጋራ በዛ ፕሮግራም አግኝታ ልጆቹን ስፖንሰር ቪዲዮ አለው። ሁሌ እዚህ ቪዲዮ ላይ አለ ሳራ ላበሻ ጋራ ከጸጉር ቤት ተነስቶ ቪዲዮ ተሰርቶ ምናምን ካሜራ ላይ መግባት አትወድም። እኔ ያው በቃ ውዬ ችግር ስላለባት ነው ብዬ ማሰብ አይምሮዬን እኮ ደፍነዋለች። በቃ ኳርታም ነኝ፣ የኢትዮጵያ ጥሬ ስጋ ወደ ውጭ አመላልሳለሁ እንደዚህ። ጥሬ ስጋ የኢትዮጵያ ከብት ወደ ውጭ ልካለሁ አላለች? ወደ ጥሬ ስጋ ልካለው ምናምን ብላ ወልደ ጊዮርጊስ ላይ የሆነ ፕላን አድርጋበት ነበር፣ የዛ ጊዜ። አሁን እኮ ነው የሚገለጠልኝ። እሱ ደግሞ እግዚአብሔር የገለጠለት ሰው ነው። ሴትየዋን ገና ሲያያት ሰላም ሰላም ብሎ ቻው አለ። በቃ እግዚአብሔር ይባረከው እንጂ አሁን የዛ ጊዜ ተዋውቋ ትንሽ ቆይቶ ቢሆን እሱም ላይ ኃይለኛ ፕላን አድርጋበት ነበር ፎር ሾር። አሁን ነው ሁሉ ነገር ግልጥ ለጥለጥ የሚልልኝ። እሱማ እኔ ራሱ ከእንትና ጋ አስታውቂ ባሌን

እንቲ ምን እንደዚህ ያንቀባሯል? ማለት እሱ ደግሞ እግዚአብሔር ዓይኑን ገልጦለታል። የዛ ጊዜ ምን አለ? የእሱ ዓይን እንደተገለጠ ዓይን ተገልጦ ቢሆን ዛሬ እንዲያንም ነበር። እኔ እኮ እኔ እኮ ታውቃለህ፣ መጀመሪያም ስንተዋወቅ በፕሮሞሽኑ በፀጉር ቤቱ ስንተዋወቅም በአካል ተያይተን እኔ ከዛ በኋላ ካወቅኳት ጊዜ ጀምረው የሆነ ጥሩ ሰው ነው የምትመስለኝ፣ ታውቃለህ።